ሙለርዬ ትንሽ ስለተኛ ለ ስላለመረበሽ ነው ወደ ቤት ሰዎቻችን ላለመረበሽ ጨምራ ልትረብሽ ላለመረበሽ እንግዲህ፣ ዛሬ የመጣ ነው ምርጥ ፕራንክ ይዘንላች መተናል። ለሙለርዬ ነው። ግን ይሄ ሜካፕ ስታዩት ምንድን ነው፣ ሜካፕ ሊቀቡ ነው እንደ እነዚህ ሰዎች እንዳትሉ። ሙለርዬ ልናሳምረው ነው። ሜክአፕ ምናምን ለምንራሱ ቆንጆ ነው፣ ሴቶችን ለማሳመር ማለት ነው። እና ምንድን ነው የምናደርገው? ቪዲዮን ከሀሳቡ ከመናገራችን በፊት ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ቤተሰቦቻችን፣ ድምፃችን ቀዝቀዝ ያለው ያው ነግራቸዋለች ሙለር እንዳንረብሸው ነው። አዎ፣ ይሄ ቪዲዮ ግን ቫይራል ማውጣት አለ። ባለፈው እንዳያችሁት ከሆነ እንደውም ብዙ ሜክ አፕ እንደውም የለም ያው ከቤት የተገኘው ከሳምር ቤት ከቤታችን ቤት የተገኘው ይህንን ነው። ይህንን ተጠቅመን ነው ፕራንክ የምናደርገው። ሙለር ሜካፕ አይወድም። እንኳን ወንድ ሜካፕ አይቀባም አለ። ግን ሜካፕ አለ ሬ ነው አለ የሚቀባ ግን፣ ሴት ልጅ ራሱ በሜካፕ ደስ አይለዋል። ሜካፕ አይወድም። ስንቀውጤ፣ እኛም አንወድም እሱም አይወድም። ስለዚህ አሁን ራሱ ላይ በጣም ነው የሚጠላው ሜካፕ። ከሰው ላይ የሚጠላው ነገር ደግሞ ራስ ላይ ደግሞ በጣም ከባድ ነው አደለም? እና ውድ ቤተሰቦቻችን ባለፈው ቪዲዮን አይታችሁት ይሆናል። በርበሬ አስቁሞን፣ በርበሬ በጥብጥ አስጠጥቶናል፣ ገመድ አስሮናል። ያላደረግይ ቀላል ነው፣ ግን አንፈታውም። በዚህ ብቻ አንፈታውም። ሌላ ቀን አሪፍ የሆነ ቪዲዮ እንሰራላችኋለን። እናቃጥለዋለን። እናቃጠለን ይ ቪዲዮ ቫይራል ላውጡትኝ። ሞኒታይዝ ለመሆን ትንሽ ሰዓት የቀረን ቤተሰቦቻችን፣ እንደለመዳችሁት አበርቱን። የእኛ ውድ ቤተሰቦች እስካሁን እስካደረጋችሁልን ትብብር በጣም በጣም የምናመሰግነው

ይሄ ደግሞ ሴቶች የሚቀቡትኝ የፊት ነው። ይሄ የፊት የሚቀቡት ነው። እንግዲህ ይሄን ከባድ ነው መጨረሻ። ይሄ ጥፍር ቀለም ደግሞ አይ ሴቶች ሳይሆን ካሜራ ማድረግ ረብሽ እንዲገርማችሁ ማለት ነው። ባሌ እንደዚህ አታደርግቱ ቀውጥ ቀውጥ አድርጋ በስንት ልመና ነው ካሜራ ማን ይሆነችልን ሚስቱ ማለት ነው። አይ ሙላሪ ያላየው እንግዲህ አሁን እውነት እውነት ግን ሚስት ለባል ታግዛለች እንጂ ለፊት ያግዛል። ዛሬ የዘን ደግሞ እንደዛ ስንልሽ ካሜራውን እንዳታቆሚሽ። ለማንኛውም ቤት ፍር ቀለም ፊቱ ጋር ቀባው። ኧረ እባክሽ ቃል ገብዞሻል እኮ በቃ እንዳታበለሽ ብን ቪዲዎችን ነግረኛል ለምንድን ትግራለሁ ራሆ ይራልለምን። ለማንኛውም እንዳይነቃብን አንድ አስራ አምስት ደቂቃ አልተኛ ብሎ ነው የተኛው። ግን ቆይቷል። ከተኛ አስራ አምስት ደቂቃ አይደለም አልፎታል። በጣም ቆይቷል። እኛ ዝም ያለው ዋሽተን ነው። አላርም ቀጥሮ አላርም ናፍስተን። አዎ ብንቀሳቀሰው እንደዚያ ማለት ነው። አዎ በደንብ በተግባር ታይቷል። ከዛ ደግሞ አምሮበታል? አላማረበትም? ኮሜንት አስቀምጥ። ለማንኛውም ድምጽ እያሰማን ነው፣ እንዳይነቃብን። ቪዲዮውን እስከ መጨረሻ ታዩት። እንገባለን ወደ ምኝታ ቤት፣ ተኝቷል።

ውድ ቤተሰቦቻችን ሙለር እየተኝቷል። ከውጭ ትንሽ ሙዚቃ እየተሰማ ነው። ወጥቼ ልናይ መስኮቱ ይዘጋል። እንዲህ ምላዊቱ ግን ይታያል። እንታያለን

ይበቃል። እኔ የለሁበት እ አልነበርኩም በእውነት ይበቃችኋል። ተጨማለቃችሁ፣ በጣም ይበቃል። እውነት ይበቃል። ማርያም ይበቃል።

እ መስታወት መዞር አለብኝ፣ ማየት አለብኝ።

ለሚ ለሚ ምን ነው? በሌላ ነገር እንከሳለን ብላችሁ ቃል ግቡ እናንተም